የምሽቱ አሳሳቢ ዜና ከማዳም ቅመሞች በቲክታክ መንደሩ ሊጫረሱ ነው። ምክንያቱም የአብርሽ ደጋፊና የሩቲ ደጋፊ እንዲሁም የሀይሚ ደጋፊዎች እነዚህ ልጆች ግሩብ እየፈጠሩ ቤተሰብን እየዘቀዘቁ ብዙ ነገር እያሉ ይገኛሉ። ስለዚህ እናንተ አማርኛ ራሱ አንደርስታንድ እንኳን ማድረግ ያልቻላችሁ ልጆች እነዚህ ልጆች በበተቸትና ቤተሰቦቻቸውን በመዘቅዘቅ ትገኛላችሁ። እውነቴን ነው የምላችሁ ቋንቋው ራሱ ኮ ተደበላልቆባችኋል። ደግሞ አማረኛ ምናም ይላሉ ደግሞ ስለ ቋንቋ ደግሞ ገባችሁ። እንደው ምን ይሻላችኋል? ኧረ ተው፣ የማዳም ቅመሞች ወደ ራሳችሁ ተመለሱ፣ ራሳችሁን ሁኑ። ሩታም አብርሽም ሀይሚም አንድ ናቸው። ነገ ባንድ ይመጣሉ። እናንተ ግን ይብላኝላችሁ እንደዚህ ለምትጫርሱ። አንድ ሰው እንኳን ተዉ የሚል የለም። በጣም ነው የሚያሳዝነው። የማዳም ቅመሞች እንግዲህ ነገ ሩታዬና አብርሽዬ በአንድ ወንበሬ ተቀምጠው ሲመጡ መጨደላቸው እንደማይቀር ከወዲሁ ተሰምቷል። የማዳም ቅመሞች ይግባኝ እንጠይቃለን ወደ ፍርድ ቤት ሲሉ፣ እንዲሁም የሀይሚ ደጋፊዎች አዎ ይግባኝ መጠየቅ አለብን፣ ይሄ ነገር እንዴት እንደዚህ ሊሆን ቻለ እያሉ ነው። ስለዚህ ማን እንደሚያሸንፍ የነገውን ነገር አብረን ብናይ እንደኔ መልካም ይመስለኛል። ስለዚህ ወደ ራሳችሁ ብትመለሱ የማዳም ቅመሞች ከወዲሁ መልካም ነው። ላለሁኝ ሰላም ደሩ በሌላ ዜና